አድምጦት መሐመድ ከመሞቱ በፊት የህይወትን አላማ አላውቅም ብሎ ነበር። ኮንፊሽየስም ከመሞቱ በፊት እኔ መንገድ አይደለሁም ብሎ ነበር። ቡዳም ቢሆን ከመሞቱ በፊት እውነትን ፈልጉ ብሎ ነበር። ኢየሱስ ክርስቶስ ግን እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ አለ። እኔ ብሎ የተናገረ ኢየሱስ ብቻ ነው። አርካኑል ኢስላም፣ የእስልምና ማዕዘናት

መላእክቶች እና የሰው ልጆች ተጋብተው ልጅ ወለዱ፣ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው ከመጽሐፍ ቅዱሳችን ነው። ካላመጣክ ይቅርታ ትጠይቀናለህ ከአንተ። ካመጣክ ደግሞ አንተ መላእክቶች የሰው ልጆች ተጋብተው ወለዱ የሚል ማስረጃ ካመጣክልኝ አንተ፣ በጣም የምወደው ጥምቀትና ፋሲካ በዓል አለ፣ ከዛ በመቀጠል አንተን አከብርሃለሁ አከብራለሁ ማለት ነው ማለት በቃ የሆነት ስለሌለ ነው። ምን ምክንያቱም መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም። ማስረጃውን ተናገርከው መሰረት አምጣልኝ። አብሽር አመጣልሃለሁ። ያው ከሌለ ይቅርታ እንደምጠይቅ ምዕራፍ መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ ዓመት እነዚህን አዩዋቸው ይላል። የአዳም ልጆች እነዚያ ላዩዋቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእየት ናቸው ይላል።

መጽሐፍ ቅዱስ ሊሆን አይችልም። እርግጠኛ ሆ ያው መጽሐፈ ኩፋሌ ራስ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ላይ መልአክ ከሰው ልጆች ውስጥ አግብተው ወልደዋል። አሰባችሁት መላእካዎች እኛ ጋር እንደዛ የሚባል ነገር የለም። መልአክ ሌላ ፍጡር ናቸው። እኛ ጋር መላእክቶች ብርሃን ናቸው። ስለዚህ አሁን ምንድነው ተዋል ያልከው? ያው ስልክ ከራሲ መጽሐፍ ያበሉ የተጻፈ እሺ ምዕራፍ ና ቁጥሩን ያዘው አብሽ ምዕራፍ ና ቁጥሩን ነው ያዘው። ምዕራፍ ምዕራፍ ስድስት ቁጥር ዘጠኝ ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፋችሁ እንጂ ከራሴ አልናገርም። ና ዳሩ ግን ትምህርትስ ከመጽሐፍ ነው። እውነት ምናቸዋለው ይህን ሳታዊ አመናቸው ብጽዋር ናቸው። እሺ ዮሴፍ ቦስ ወጣ ወጣሰ እመኑኝ፣ ምንም አትሆኑም፣ ከንብረታችሁም ከእድሜያችሁም አይቀነስም። አንድ ጊዜ ብቻ ኮፒ ሊንክ አድርጉልኝ፣ ፈልጌው ነው። ወላሂ ደቂቃ እንኳን አይሞላም። ቁርአን ነው፣ አድምጡ ከቻላችሁ ወይ ሶስቱ የአምስት ኮፒ ሊንክ አድርጉ። ቀለ ያ ኢብሊሱ ማ ለከ አላ ተኩነ መዐ ሳጅዲን። ቀለ ተወኩል ማለት ከችግሮቻችን ልንወጣበት የምንችለው በርካታ አማራጮች መንገዶች እያሉን ጉዳዩን ወደ አላህ ማስጠጋት ማለት ነው። ልክ ነቢዩላህ ኢብራሂም አለይ ሰላም ወንጨፍ ላይ ሆነው ወደ እሳቱ ሊወረወሩ ሲሉ ጅብሪል መጥቶ ያ ኢብራሂም አለከ ሓጃ ሲላቸው ምን ትፈልገው ነገር አለ? ምን ላድርግልህ? ተራራውን ልናድባቸው? ጩኸት ልልቀቅባቸው? ምድሩን ሰቅስቄ ልገልብጥባቸው? ምን ትፈልጋለህ? ላደነህ ሲላቸው ካንተ ከሆነ አልፈልግም አሉት። ከአላህም ከሆነ

ፖለቲካ ልታደረገው እንዳትሞክር ነው። ፖለቲካ ነው እንትን ልትል ነው ምናምን። እሰይ ደግ አደረገች። ለፖለቲካውም ይሄን ማድረግ አልቻላችሁ። ለፖለቲካውም አዛውንት ስታስለቅሱ፣ አካል ጉዳተኛ ስታስበረክኩና ስታስነቡ አየናችሁ እንጂ ይህን ስታደርጉ አላየነ ክብርት ከንቲባ ሲሰሩ እንደ ቡልዶዘር ይሰራሉ፣ ይታትራሉ፣ እስከ ሌሊት እስከ ስምንት ሰዓት ይሮጣሉ። ደግሞ ልክ እንደዚህ ሰው ሰው የሚሸት ድርጊት አዳነች፣ እንደ ስሙ አዳነችው ብዙ ጉድ። የአዲስ አበባ መቀነት አዝሏል። ጊዜና ሁኔታ ሲመጭ ታሪክ የሚመሰክርላት በጣም በርካታ ስራዎችን ሰርታለች። ይብል የሚያሰኝ ነው። ሃይማኖተኞቹ በሃይማኖት አጥር ታጥረው ድንጋይ በሚወራወሩበት በዚህ ጊዜ ሃይማኖት ሳይከልላት፣ ገደብ ሳይገልላት ከንቲባዋ እንደ ጎበዝ ባለስልጣን እንደ ጎበዝ ሹመኛ ሰርተው ሲያሰሩ አይተናቸዋል። እንደ ሰው ደግሞ እንዲህ ሲሆኑ አይተናቸዋል። እንደ እናት ሕፃናትን ሲያቅፉ ተመልክተናቸዋል። እንደ አጋር ከአቅመ ደካማ ጎኖች ጎን ሲገኙ በአይናችን በብረቱ አይተናል። ደግሞ አሁን ልክ እንደዚህ ልብን የሚያሞቅ ስራ በጦሙ በረመዳን ወቅት ሲያደርጉ ተመለከት ናቸው እና ክብርት ከንቲባዋ እጅግ አድርገን እናመሰግናል። አሁነ ሲባል መተህ እዚህ እንዲህ ስለሆነ ነው እንደዛ ስለሆነ ላለ ምንም ስለሆነ አይደለም። እንዲህ አድርጋለት ነው ምንም ሰው ስለሆን እናገ እኔ አንድ መታወቂያ አጥቼ በየክፍለ ከተማው የመንከራተት ኢትዮጵያኝ ልክ እንዳንተ አንድ መታወቂያ፣ ሌላው ንተ አንድ መታወቂያ አጥቼ ፍደን እያዩ ያለው ሰው ነኝ። አንድ መታወቂያ

الله يوفقك جزاك خير والله العظيم በጣም ብዙ ሰው ካንተ መልስ እየጠበቀ ነው። መልስ ምንድን ነው? እውነት ነው። በጣም ብዙ ጥያቄ እኛ ቢሮ መጥቷል። በስልክ በቴክስት በ0975560 60 ብዙ ሰው ደውሎልናል። የወጣቶችን ጥያቄ ሰምቻለሁ። መልሱን ከአንደበት መስማት ከፈለጋችሁ